ጌሚ ላይ በቃ ያውቃችሁ፣ ዩቲብ ላይ ግን እኛን አውቀን ማለት እናንተ አናውቀን፣ አትጨነቁ። ወንድማችን ዳኒ ዳኒ እኔ በጣም አከብር ሰው ያው ከዚህ በኋላ ግዳ ስለማንጫወት ኖርማል ነው። ኖርማል ወደ ነው የምትጫወተው? ወደ ደቡዬ ነው አስገቡልኝ፣ አገለኝ ላይ

መቤቴን ግን ዛሬ ቲጂ አለሽ፣ ቲጂ እህቴ አለሽ። ብቻ ካልሄለችም ካለችም አድርሱ ሊለ ቲጂ እና ጭራሽ ኤክስፔክት ያላደረኩት ነገር ነው ያላሰብኩት ነገር ነው። እና እግዚአብሔር ያክብርልኝ ታለ ማርያም እንዴ

ያለው ሰው እኔ አለኝ ይበል አለ ሌላዬ

ይሄው ቤለር የው ሺ እዚህ ጋር ጊፍት የሚለው እንደዚህ ትነከዋለ። እዚ ጋር ይሄ ያለ እንደዚህ ስትነካው ሪቻርጅ ከሚለው አጠገብ ቺ ቦክስ አለች አያት። ከዛ ማች ፓወር ምን ይቻላል ያብይ ያብይ መጣ ምን እንዴ አይ ኖ በዛው

አረ፣ በስመ አብ ትዬ ጋሽ ታፕ ሼር አድርጉ። ቲሞርክ አንሸነፍ። ማርያም ኖርማል ነው። ቲሞርክ እናንተ ብቻ ተጋገዙልን ለምንድ ነው?